ሰላም ጤና ይስጥልኝ። ውድ እና የተከበራችሁ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ይቀላቀሉ። ላለው እንዲሁም ደግሞ ዛሬ በምሳሌ ድራማ አንዳንድ ትዕይንቶችን አብረን የምናየው ማለት ነው። በዛሬ ቪዲዮቸው እንግዲህ ሞገስ እና ሉላ ከዛ አካባቢ መራቅ አለብን ብለው ከዝና እየተሯሯጡ፣ እንዲሁም ደግሞ ደቡብ ቆሽ ጀምረዋል ማለት ነው። እንግዲህ ሞጌ ያው ለብዙ ጊዜ የሚያፈቅራትን ጓደኛውን አግኝቶ የተወሰነ ጊዜ ከራሱ ጋር አስቀምጧትም ነበር። በአሁኑ ግን እነሱ የተደበቁበትን ቦታ ስላገኛቸው እንዲሁም ዝና እያፈላለገው ስለሆነ ሞገስ ደግሞ የሚገርማቸው ነገር መሳሪያ ይዞ እንግዲህ ሞገስ ሲያገኘው ዝና በባለፈው ቪዲዮዋቸው በጣም ነበር የሮጠው። እንግዲህ ሞጌ በአሁኑ ደግሞ ምንም አይነት መሳሪያ ሳይዝ እንዲሁም ደግሞ ከሉላ ፊት እንደው ቢያገኘው ምን ሊያደርግ ይችላል? አሁን እንደ ባለፈው መሳሪያ ይዞ ጥሎት ሊሮጥ ነው ወይስ ደግሞ ሉላን እንደው ካገኛት መውሰድ አብሎ እዚህም ሌላው ነው። በብቻዋ የተለያዩ ትዕይንቶች ነበሩ። እዝንም ማሳደዱን አልተውም። ሞገስም እኔ በአሁኑም አሳልፍ ያልሰጣትም ይላል። ሉላ ደግሞ በአሁኑ በእርግጠኝነት ወደ ሱ የሚሄድ ከሆነ ይገለኛል። ምክንያቱም ይህን ያክል ጊዜ ከቤት ወጥቼ ነው ያለሁት፣ ወደ ቤት አልተመለስኩም እንደገና ደግሞ በጣም ያሰቃየኛል እና አልሄድም የምትለው ሞገስ፣ አይዞሽ እንደዚህ ሊሆን አይችልም እያለ እያበረታታት ነው። እንዲሁም ደግሞ እንግዲህ ሞጌ ያው ዝና እየተከታተለው ስለነበረ ሉላን ከባዶ ሆቴል ቤት እንግዲህ ያለምንም ምግብ ውሃ ከባዶ ቤት አቁሯት ነበረ። ደውሎላት ሳለ እንግዲህ እኔ በጣም እርቦኛት ስትለውም ነበረ እንግዲህ ገና ለገና ዝና ያየኛል በማለት ተርባለች። በዚህም በጣም አዝኖ ይገኛል ሞገስ። በሌላ በኩል እንግዲህ አጅሪት ሉላ ፈርታለች። ዝና እንደሚይዛቸውም አሁንም አሁንም ደጋግማ ተነግረዋለች። እሱ ግን አትፍሪ እያላት ነው። ማህሌትም ዝናን አጠምዳለሁ ብላ ያው የተለያዩ ትዕይንቶችን እያሳየች ነው። ለዚህ እኮ ነው የምወድህ፣ ለዚህ እኮ ነው የማፈቅድ ስትለው እንግዲህ ዝና አቤት ምን አልሽኝ በማለት ነበር የመለሰላት። ማህሌትም እንግዲህ ጉዳዩን ቀልበስ አደረገች እና ማለት የማደንቅህ ትለዋለች። ይህንም ያለችበት ምክንያት እንግዲህ ዝና አንቺ በጣም ጨካኝ ሰው ከሆንሽ ሁሉም ሰው እየፈራሻል፣ ተደናቂ ደፋር፣ ጎበዝ መሆኑ ያለብሽ እንጂ ዝም ብለሽ ልፈስፍስ ሰው ከሆንሽ ማንም አይወድሽም አይከብርሽም እያለ ሲመክራትም ነበረ ማለት ነው። አሁን አንቺ በጣም ጨካኝ ነሽ አረመኔ ነሽ ግን አንድ ስህተት አለብሽ እሱ ምንድነው? ደፋር አይደለሽም እያለ ሲያናግራትም ነበረ። ማለትም እንግዲህ እሱስ ልክ ነህ፣ በማለት ያው ጉዳዩን ቀለል አድርጋ መልሳለታለች። ምክንያቱም እሱን ስለምትፈልገው ከሱ ጋር ደግሞ መሆን ስለምትፈልግ፣ ሉላን እንዲረሳት ስለምትፈልግ ስታደናንቀው ነበረ። ዝና እኔ ጨካኝ ነኝ አረመኔ ነኝ፣ በዛ ላይ ደግሞ ደፋር ነኝ፣ ምንም ነገር ደፍሬ የማድረግ ችሎታና አቅሙ አለኝ ይላታል። ለማለት ደግሞ እንግዲህ አቅሙ የለሽም ደፋር ብትወኝ ኑሮ እስካሁን ሞገስን ገለሽልኝ፣ ታሳርፍልኝ ነበረ ይላታል። እሷም እንግዲህ ቆይ ታዲያ አሁን አንተ ደፋር ካልሆንክ እንዴት ነው፣ ራስ ወዳድ ከሆንክ እንዴት ነው ቤቱን በኔ ስም ትገዛልኝ ስትል፣ ጥሩ ነጥብ ነው ያነሳችው እንግዲህ እዚህ ጋር። ምክንያቱም ለማንም ማታዘን ከሆነ ርህራሄ ከሌለ ራስ ወዳድ ከሆንክና ጨካኝ ከሆንክ ቤቱ እንዴት ነው ወደ እኔ ስም ታዘርልኝ ስትለው፣ ምን ነበር ያላት? ሙኝነች ጅነሽ፣ እንዲህ እያለ በጣም ሲያንቋሻትና ሲሰድባትም ነበረ። የጠየቀችው ጥያቄ ትክክል ቢሆንም ራስን ራስክን ራስክን ብቻ የምታይ ከሆነ እኔ እንዴት ታይኛለህ? እንዴት ቤቱን ትገዛልኝ? ያለ የሚጠያቂ ነው የጠየቀችው። እሱም እንግዲህ መጀመሪያ የሚገዛልሽን ስታል ሆኖም፣ እንግዲህ አጭር ይጠርጠራለኝ እንደማይገዛላት ልቧ የሚነገራት ይመስላል። ግን ባይገዛላትም እሱም የራሷ ለማድረግ ስለምትሞክር ብዙ ነገሮችን እያደረገች ነው ያለችው። በሌላ በኩል እንግዲህ ዳጣ ቤተሰቦቿን ካገኘች በኋላ ጓደኛዬ አንተ ነህ ብላ እንግዲህ ለማግኘት መጣለች ሞገዝን ሙጌ እንዴት ነው ሰላም ነው ወይ ካለችው በኋላ በቀሚስ አይቷት ስለማያውቅ የቀሚስ በጣም አምሮብሻል እያለ አድንቃትም ነበረ። ዳጣም እንደዚህ እንድትለኝ አልፈልግም ትለዋለች። ደግሞ ዛሬ የለበሰችው ጥቁር በጥቁር እንደ አራት ጥቁር በጥቁር እንኳን አያምርባትም። ሙጌ ዛሬ ለሙገሳ ብለት እንጂ አምሮብሻል ያልካት ጥቁር ቀሚስ እንኳን አላማረባትም። እርግጥ ነው ቀሚስ ስትለብስ አምሮባታል። ቢሆንም ግን ያንን ቀሚስ ለመለመም እንዴት ሞክርሽ ነው በጣም የጣላት የወደቀች የተንደፋደፈች ነው የምትገኘው። አይዞሽ እያለ እያገዛትም ነበረ። የሴት ልጅ ውበቷ ቀሚስ ነው ይባላል። ይሄ ትክክል ነው እና በጣም ያው ውበቷን ደፍቶባታል። ቅድስትም እንግዲህ ከብሩ ጋር ያላት ግንኙነት እየጠበቀ የሞቀ ነው የሚባላል የሞቀ ስለ መጣላት ተደስታለች። እንዲሁም ደግሞ በጣም ያው ሳቅ በሳቅ ደስታ በደስታ ነው እንዲሁም ብሩክ እራሱ በጣም እየወደዳት የመጣ ይመስላል። እንግዲህ ማህሌት ይህንን ስትሰማ በፊት ስትጠረጥረው ስታስብ የሆነው ነገር ወይም ደግሞ ዛሬ ላይ ሲሳካ በእርግጠኝነት እንግዲህ ማህሌት ትጨልላለች። ያው መጨለሏ አይቀርም። መጀመሪያውኑ በቃ ያላሰቡትን ሁለቶች ያላሰቡትን እሷ ነበር ስታስብ የነበረው ቀን እዛ ቤት ከወጦ ያከባታል የቤት ሰራተኛ ሆና ራሱ በጣም ነበር የሚጠረጥራት። እንግዲህ ማህሌት በረሰ ምክንያት ነው ብሩክን ያጣችው። በዚህም የተነሳ በጣም ፀፀት ላይ ናት። እንግዲህ ፀፀቱ ሊገላት ነው ማለት ይቻላል። ምክንያቱም እንደዛ ባታሰቃይ ጸባውን አሳምራ ብትኖር ኖሮ አሁን ከሁለቱም ባዶ አትሆንም ነበረ። ከቤቱም ባዶ፣ ከዝናም ባዶ። ሲጀመር ዝና ምንም አይነት የሚገዛላት ነገር የሚኖር አይመስለኝም። እንግዲህ ማለትም እባክሽ ነው እስኪ እህቷን ማለት ነው እህቷን ኤፍራታን አብረን እንሄድ ወደ ዝና ብቻዬን ከሚሄድ ደገፋ አድርገኝ እየጥላታለች። እንግዲህ አንዳንድ ሰዎች ያው ብዙ ነገር ሲኖራችሁ በዙሪያችሁ ጥቅም ሲፈልጉ ብቻ ይከተሏችኋል። ይቺ እፍራታም ልክ እንደዛን ነው ያደረገቻት ማለት። ስታሸንፍ ጎበዝ ጎበዝ የኔ ተኮነች ትለያለች ጀግና እያለች ታበረታታታለች። ግን መጨረሻ ላይ የአቅዷ ሲከሽፍባት ወይም ደግሞ አልሳካላት ሲል ምንድነው የምታደርገው? እንዲህ በቃችም ድሮ ጉራ ብቻ ነሽ፣ አይሳካልሽም። አሁን የራስሽ ጉዳይ በራስሽ መንገድ ሂጅ ምናምን ምንትላት እና ይሄ ነገር ደግሞ ማህሌት እያበዛጫት ነው። ያለ ድሮማንች ድል ሳደርግ እንጂ ስሸነፍ ከጎን የሆነ ታይቅ የነበረ ያለቻት። ይህ እውነት ነው፣ የማይከር ነገር ነው። እንግዲህ እኔ እስካሁን ካየኋት ወዲህ ያቺ ኤፍራታ የምትባለውን ማህሌት ድል ድል ድል ስታደርግ ብቻ ጀግና ጀግና ጎበዝ ትላታለች። ከዛ ደግሞ ቅዶቿ ሲፈርሱባት ምን የምትላት ድሮም ባይሳካለች ጉራብቻ ጉራብቻ ድክ እንደዝና ትላታለች። እንግዲህ እና የባክሽ አብረሽኝ ስትላት አሌድም በማለት ያው ማለት ብቻዋን ነው እንድትሄድ አድርገቻት። ዝናም አሁንም እየፈለገ ስለሆነ ያን ሞገስ የሚባለውን እሷም እንግዲህ እዚህ ቦታ ነው የሚያጣው። ማለት እንግዲህ በጠዋቱ ደውሎላት ስለነበረ ለማግኘት ሄዳለች። ማለትም በጣም ፀሐይ ስለነበረ አረ ወይኔ ፀሐይ ሆኖ አልቻልኩትም ዛሬ ምንድን ነው እያለች በጣም ያማረረች ነበረ። ቢሆንም አታማሪ ብላ እንግዲህ እየሄደች እያለ ሞገስና ዳጣን ታያቸዋለች። ሞገስ በጣም ለብዙ ቀናቶች እንቅልፍ አልተኛም፣ እንዲሁም ደግሞ ምግብ ስላልበላ ሙዘዝ ብሎ ነበር ማለት ይቻላል። ሆነ በቃ ፊቱን ጥሎ ምናምን ነው ያለው። ዳጣ ይሄን አስተዋለች እና ቆይ ሙጌ ለምንድን ነው እንደዚህ ፊት የሆነ ብላ ስጠይቀው ካፌ የተቀምጠው በነበረበት ሰዓት ባክሽ ምን ምግብ አልበላውም በቃ እንቅልፍ ራሱ አልተኛውም እሱ እያሳደደ ስለነበር ይላታል። እሷም በቃ ና እንሂድ ወደነ ቅድስት ቤት ቅድስት ካለች ምግብ በልተን እንመጣለን እንትለዋለች ማለት ነው። ከዛ በኋላ እንግዲህ አይ ከብሩ ጋር እኮ ገና አልታረቁም፣ አልሄድም ነበር ያላት። እሷም ሲጀመር እሱ ይቅርታ ካላለ ምግቡን እንዳበላው ሄደን፣ እሷ የቀረበችን ምግብ ምናምን በልተን እንመጣለን። ከሌለ ካለ ደግሞ በቃ ይቅርታ ይልሃል አታስብ በማለት ወስዳ ምግብ እንዲበላ አድርገዋለች። እንግዲህ ዳጣ እዚጋ ጥሩ ነገር ነው የሰራችው፣ በጣም ርቦት ስለነበረ እነሱም ሂደው በሉ። ቅድስትም እንግዲህ እጃቸውን አስታጥባ ያቀረበችላቸው ልክ እንደ ወጉና ባህሉ ልክ እንደ ሁሉም ሰው በቃ እንደሚበለው ማለት ነው። ደስ የሚል ነገር ነበረው። ዳጣ እንግዲህ ቁጭ ብላ ነበር የታጠበችው። በአሁኑ ስርዓት አላት። ምክንያቱም ቤተሰቦቿን ስላገኘች በዛ ደግሞ ስርዓት የሚባል ነገር መልመድ አለበች ስለተባለች አበላሏንም አስተካክላ ነው የመጣችው። እሷም እንግዲህ እጇን ታጠበች። ቆይ አሁን አንቺ ተነስቶች ለምን አትታጠቢም? እሷ ነው የምታስታጠቢያት ሲላትም ነበረው ሞገስ። እንዴ እንደዛማ መሆን የለበትም። በቃ ሳያሆነኝ በማለት ቁጭ ብላለች። እንዲሁም ደግሞ ዱላን ወደ ገጠር ይዣት እሄዳለሁ ሲላት ማለት ነው፣ እኔን ማንን ትል ላይ ነው በቃ ብቻዬን እሆናለሁ ኮርት ላይ ምናም መሄድ የለብም ስትለው ነበረ ዳጣ። አንች ምንም አትሆኝም አሁን ቤተሰቦችን አግኝተሻል ከእነሱ ጸባዮችሽን አሳምረሽ ኑር ይላታል። እንደገና በዝና ጉዳይ ነው የእርጁ ሲላት፣ ግን እኔ አሁን ቤተሰቤን አግኝቻለሁ መሞት አልፈልግም መኖር እፈልጋለሁ። በጣም የሚወደው አባት አለኝ፣ በቃ የሚያኮራ እና እንደው እባክህ ከዝና ጋር አታነካካኝ ትለዋለች እሱም ብሩክ ስለሌለ በግድ አንቺ መርዳት አለብሽ፣ ምክንያቱም ከአንቺ ማንም ቢያልገዛኛችን በማለት ነበር የመለሰላት። እንግዲህ በጣም እውቅን እና አስተዋይ ደግሞ ጓደኛ ስለሆነ እሺ በማለት ልትረደው ተዘጋጅታለሽ ማለት ነው። እንግዲህ ቀዳቸውን ካወጡ በኋላ ከዛ ቤት እንዴት እንደሚወጡ ተማክረዋል። ሉላንም ደውሎላታል። ተዘጋጅ በማለት እርቦኛል ብለዋለችም እሽ በማለት ነው እንግዲ አበረታታት በመንገዳቸው እንግዲህ፣ አንድ የዝና ሰው የሆነ እየተከታተላቸው ነው። ከዛ አካባቢ ምንም ሊሰውር አልቻለም። እንግዲህ ዳጣም ልክ ቀሚስ ትመስላ ነበር ነበረ የሄደችው አለባበሷ፣ ፊቷን ሸፍና ወደቀች። እንግዲህ ሁለት ሶስት የቀሚስ አለባበሱ ስላላወቀችበት መስላ ላወቀችበት በጣም ነው የወደቀችው። ቢሆንም አንስቷታል። ከዛ አካባቢ ከሸሹ በኋላ እንግዲህ በቃ ደህና ነሽ ይላታል ሙጌ። ደህና ነኝ እኔ ወድቄ የነበረ የቀሚስ እኮ ገደለኝ፣ ትለዋለች ትላለች። እሱም አይዞሽ እያለ ሲያበረታታት ነበረ። በሌላ በኩል እንግዲህ ያ ዘበኛ ወይም ደግሞ የዚህ የዝምት ተላላኪ እሱን ጥምድ አድርገሽ ያዥው፣ ጀንጀኛ የፈለገሽ ነገር አድርገው ከዛ ሉላን አወጣታሉ ይላታል። ሞገስ እኔ አልችልም፣ እንደኔ እኮ ሴትን አይደለውን በቃ አልችልም ስትል ለእኔ ጾታ ምናምን አለለም፣ ሁሉም በቃ እህቴ ነሽ፣ እህቴ ነሽ፣ ሰውነሽ፣ ሰውነሽ በማለት ነበር የመለሰላት። እንግዲህ ዳጣም በተባላችሁ መሰረት ያንን ዘበኛ እኔ የምልህ ቅድም ስላነሳ ለማመስገን ነው የመጣሁት፣ እና እርቦኝ ነበረ፣ እዛ አካባቢ ምግብ ቤት አለ ምናምን ትለዋለች። እሱም በጣም ርቦስ ስለነበረ እሺ ነው ያላት። ግን ስጋውን ምበለዋል። እሺ በማለት እንግዲህ ዳጣ ሄደች። ከዛ ብዙ አስጠበቀችው። ከዛም በኋላ በጣም አይመጣም እንደ ምናምን እያለ ስልኩን ሲይ ነበረ ሰላሳ ጊዜ ብቻ። እንደምንም ብሎ መጣ። ምግቡ ከዛ በቃ ባንዴ ነው ጥርግ አድርጎ ይበለው። እንዴ አበላሉ በጣም ያሳፍራል። እንግዲህ ያው ዳጣ ልትበላ ነበረና ያው ፊቷን ሸፍና ስለነበረ የክርስቲያን ስጋ ቤት ነው እኮ ተረጋጊ ይላታል። እናትናገር ም ነበር ትለዋለች። በጣም እንደምንም ብላ በቃ ምግብ ከፍዬ ወይም ደግሞ ብሩን ከፍዬ መጠው ስለናት ወጣለች። ሸውደው ነበር የወጣችው። ይሆንም እንግዲህ ሉላም ወጣ ስለነበረ በመንገድ እንዳጋጣሚ ሆኖ እና ስታገኛት ሉላን ለማቀፍ ስትል የለበሰችውን ሻርፕ ታወልቀዋለች። ከወለቀችው በኋላ የጋበዘችው ሰው ፊት ለፊታቸው መጥቶ ድቅን ይላል። እንግዲህ ማምለጫው በየት በኩል ነው ያመጣሉ? ወይስ ደግሞ አያመልጡም?